ፍቅር ሁልጊዜም እንደዚህ ደስተኛ ሆነሽና ፈገግ ብለሽ ስመጭ ነው እኔ ደስ የሚለኝ። ቤተሰቦች ዛሬ ሶስት ጠንካራ ሴቶች ነ ይችላች የመጣሁት ፍቅር፣ ሃይሚ፣ ሄሉ። ዛሬ በእንደዚህ ሁኔታ በፈገግታ በቲክቶክ ላይ እስኪ እንተማመን እንሆን አብረን ቃልሽ ቃል ይሁን ወሬ እንዳይለየን በሚለው በቃ ሳቆ እንዴት እንዳስደስተኝ። ለምን ትናንትና ቪዲዮዋ አይታችኋል ብዬ ተስፋ አረጋለሁ ሁላችሁም። እና በጣም አዝና ከፍቷት እንባዋ እየወረደ ነበር። እኔ ደግሞ እሷ ሲከፋት በጣም ነው የሚከፋ፣ ምክንያቱም ይሄ ስለማይገባት ፍቅርዬ። ይህ አይደለም የሚገባት ንግስት ሆና ነው መኖር የሚገባት። አንደኛ ትንሽዬ ልጅ ናት፣ ሁለተኛ በብዙ ፈተና ያለፈች ልጅ ናት። እኛና እንግዲህ ብሩካ አብሪያት በቃ ብቻዋን እንዳትሆን አብሪያት መኖር አለብኝ ምናምን ሲል ጭራሽ አናዶኛል ሁላ። በእርግጥ ለሷ አስቦላት ሊሆን ይችላል፣ ግን ደግሞ ፍቅር አትታማም። በጣም ጠንካራ ሴት ናት ከምታስቡት በላይ። አንዳንድ ጊዜ ብዙ ነገሮች ሲደራረቡባችሁ ሊከፋችሁ ይችላል፣ ግን ደግሞ ጥንካሬያችሁን ማሳየት ነው ያለባችሁ፣ እንጂ አሁን እዚህ ጋር ፉ ትቷት ሄደ ፉ ለእሷ ያልሆነ አሁን ብሩክ መጥቶ ከእሷ ጋር ኖረ ለእሷ ይሆናል ማለት አይደለም፣ አይደል? ለእሷ ካሰበላት እንዲያውም በውጭ ሆኖ አንዳንድ የሚታገዙ ነገሮችን ማገዝ አለበት እንጂ ቤት አብሬያት ልኑር፣ በጣም ፌር አይደለም። በተለይ ደግሞ አንድ ሴት በምትኖርበት ቤት እኔ እንደ ወንድምሽ ሆኜ ልኑር ብሎ የሆነ ወንድ ወይም የሆነ ሰንበዲ መጥቶ ከእሷ ጋር መኖር ከጀመረ ሕይወት ይበላሻል። በጭራሽ እኔ አልመክርምና ፍቅርም ደግሞ ጥንካሬዋን ያየሁበት ምንድን ነው? በቃ ኖ አለችው። አዎ እውነቷን ነው፣ እኔ ደግፋታለሁ። በጣም ነው ደግፋትኝ፣ ማንም ወንድ በቤትሽ አመትሽ እንዳታኖሪ ከዚህ በኋላ ማለት ነው። እሷም ብላለች፣ እርግጠኛ ያልሆኑበትን ነገር አላደርግም ነው ያለችው። እና የፉ ጓደኛ ከአንቺ ጋር መኖር የለበትም ሲጀመር። እሷም ደግሞ ያው እንደሰማችሁት ነው። ግን ከፍቷት ከውስጧ ፍንቅል ብሎ ስታለቅስ በቃ የሚረዳኝ የለም ስትል እኔ ብጣው ነበር የከፋይ። ዛሬ ግን በቲክቶክ ላይ መታ ደግሞ እንደዚህ ፈገግ ብላ ስቃ ቪዲዮ ስሰራሳ ወይኔ እንዴት ደስ እንዳለኝ፣ ቤተሰቦቼ! በጣም ነው ደስ ያለኝ። ለምን ለፍቅር የሚገባት ሳቅ ነው። እውነት እኔ ብዙ ጊዜ እከታተላት አለሁ አያት አለውኝ። አንዳንድ ጊዜ ሲከፋት ይከፋኛል። ብዙ ማስተያየት አልሰጥም እንደምታዩት፣ ምክንያቱም ታቃላቷ የምትወዱትን ሰው የምታከብሩትን ሰው ሁል ጊዜ ሲከፋው ከፍቶታል ብሎ ቪዲዮ መስራት እናንተ ራሱ ይከብዳችኋል አደለ ለዛም ጭምር ነበረ ዛሬ ግን ስቃ ስላየዋት በጣም ደስ ብሎኛል ብሩካን ብትሆን ለእሷ ካሰብ እሷ ማገዝ ከፈለግ በውጭ ሆነ ነው እንጂ ማገዝ ያለብ ሻንጣን ይዘ እሷ ቤት መጥተህ ሌላ ተደራቢ ሸክም ነው የምትሆንባት ነጻነቷ ነው የምነፍጋ ሲቀጥል ደግሞ አዲስ አበባ ኮነ ያለችው እንደገና ቡታ ጅራል አዲስ አበባ ሩቅ አደለችም አለን ብቻዋን ሆና በሰው ሀገር ምናምን የምትለውን ነገር አስተካክልና ከቻል አንተን ባለህበት ሆነ ማገዝ ከፈለግህ አንዳንድ ነገር አግዛት እንጂ፣ ቤቷ በጭራሽ ማንንም እንዳታስገቢ ከዚህ በኋላ። በጣም ጠንካራ ሴት ነሽ ማለት ሁሉም ሰው እየመጣ እየጎዳሽ የሚሄድ ከሆነ በቃ አንቺ በቂ ነሽ ለብቻሽ። ከእነሱ ጋር ውጭ ላይ ተገናኙ፣ ቪዲዮ ስሪ። ከዚያ ውጭ ግን ወደ ውጭ፣ እኔ የእኔ ምክር ነው። ቤተሰቦች እንግዲህ ቀደም ሲል ሶስቱን ምጀላችሁ እንደመጣሁ ታውቃላችሁ። ፍቅርዬ ጠንካራ ናት፣ ሃይሚዬ ጠንካራ ናት፣ ሄሎም ጠንካራ ናት። ተመሳሳይና ሀይሚዬ መታ የፍቅር ቪዲዮ ሪፖስት አድርጓለች። ይሄ ማለት ምንድነው? በርቺ ጠንክሪ፣ ጠንካራ ሆነች ማየት እፈልጋለሁ። የምሬን ነው የምላችሁ። ሪፖስት በነገራችን ላይ ማለት ነው የበለጠ ቪዲዮዋ ቫይራል እንዲወጣ ብዙ ሰው ጋር እንዲደርስ ይጠቅማል። በጣም ነው የሚጠቅመው። ቤተሰቦች ሃይሚዬ መታ ቪዲዮዋን ሪፖስት ያደረገችው ለምደው ታውቃላችሁ፣ ጠንክራ ማየት ስለምትፈልግ ነው። ሁለቱም ጠንካራ ሴቶች ነው፣ ሄሉን ጨምሮ ማለት ነው። በጣም ጠንካራ ሴቶች ናቸው፣ እኔ መሰክርላቸዋለሁ። ከህይወታቸው አንጻር ማለት ከብዙ ነገር አንጻር፣ ብዙ ሶሻል ሚዲያ ላይ መጥቶ ያላያችሁት ይኖራል ቤተሰቦች፣ አለ ግን በቃ ጠንካራ ሴቶች ናቸው። እና ሀይሚዬ ቴንኪ የኔናት የኔ የኔ ልእት ማለት ነው። ጨረቀዋ ቴንኪ በጣም እናመሰግናለን። ሲቀጥል ደግሞ ማለት ራስ በራሳቸው መደጋገፋቸው በተለይ ሴት ለሴት ሆናችሁ ስትደጋገፉ እንዲደስ እንደሚል ሲቀጥል፣ ሄሉንም ይላቸው እንደመጣው ነግራቸዋለሁ። በነገራቸው ሀይሚ ጀምረዋለች ቲክቶክ ላይ በቃ እንደ ቻለንጅ አድርገውታልና አንድ ዘፈን ላይ ሀይሚ ቀውጣው ነበር ካስታወሳችሁ፣ አንዴ ሽለላ፣ አንዴ ላጥላጥ አጣጠፉት ዋሊት ውስጥ ይላጥ የሚለው ማለት ነው። ሀይሜ መታዘፈነችው። ከዛ ደግሞ ሀብ ሀብ የቡራ ወንድም ቀጠለበት። አሁን ደግሞ ሄሉዬ ሄሉዬ ደግሞ ስቶሪ ላይ ነው፣ በነገራችን ላይ የሄሉ ስቶሪ ላይ ነው። የሀብ ደግሞ በአንድ ጓደኛው ነው የተለቀቀው። ማን ነበር ስሙ ጠፋብኝ፣ እረሳሁት። ቤተሰቦችና ስሙን ራሱ አምጥችላችሁ ነበር። ገብታችሁ ማየት ከፈለጋችሁ እንደኔ ዘና ብላችሁ ስቃችሁ እንድትወጡ ማለት ነው። ማለት እንዴት ነው ሪያክሽኑ? ውሻው ደግሞ ሲያሽቃብጥ ሰዎች እንድታይት ፈልጌ ነበረ። ስሙ ግን ረሳሁትኝ። እና ሄሉዬም እየቀወጠችው መታለች። የምሬ ነው ብላችሁኝ፣ የእሷንም አየሁኝ። ግን ይሀብ በጣም ያስቃል ከምታስቡት በላይ። የሀይሚዬ ደግሞ ቅብጠቷን ነው የሚያሳየው። ይሀብ ደግሞ በጣም የሚያስቅ ነው። ውሻው ራሱ ሲያሽቃብጥ ቤተሰቦች ብታዩት በጣም ነው መስቁትኝ። ያያችሁት ትኖራላችሁ ብዬ አስባለሁኝ። ና ብቻ ባጠቃላይ ሀይምዬ ፍቅርዬ እዬ ሄሉዬ በጣም ጠንካራ ሴቶች ናቸው። ፍቅር ደግሞ አሁን ባለሽበት በቃ ጠንካራ ሆነሽ ብዙ ፈተናዎች፣ ቻለንጆች ወደ አንቺ ሊመጡ ይችላሉ። ግን በጣም ጠንካራ ሆነሽ እንደምትወጩ ትልቅ ደረጃ እንደምትደርሺ መቶ ፐርሰንት እርግጠኛ ነይ። በዙሪያሽ ያሉትን ጓደኞችን በውጭ ብቻ አገኘ እያልኩኝ ቤተሰቦቼ